ንቁ ቤተሰቦቻችን የለተሮም ንቁ ዜናዎችን ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድና ተስፋ ነኝ። አብራችሁን ቆዩ። የቦሌ ደብረ ገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል የመሬት ማስተር ፕላን ላይ ውይይት ያደረገበት እንደሚከተለው ይቀርባል። በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ በገርጃ አካባቢ የሚገኝ የቦሌ ደብረ ገነት ቅዱስ ጊዮርጊስ እና ቅዱስ ገብርኤል ካቴድራል ይዞታ በሆነው 19.7 ሄክታር የመሬት ማስተር ፕላን ቀርበው ውይይትም ተደርጎበታል። የተለያዩ ባለድርሻ አካላት ባካተተ ውይይት ላይ ባለሙያዎች የቀረበው ማስተር ፕላን ዓላማ ካቴድራሉ መንፈሳዊ፣ ኢኮኖሚያዊ፣ ማህበራዊና አካባቢ ሁኔታ ባካተተ መልኩ አስተሳ እንዲ እንዲለማት ሀሳቢ በማድረግ የተዘጋጀ መሆኑንም ገልጸዋል። ፕላኑ በካቴድራሉ የማምለኪያ የቅብርና የመኖሪያ የአነስተኛ ንግድ ማምረቻና ማከማቻ ስፍራዎችም ያካተተ መሆኑንም ገልጸዋል። ፕላኑ የመቃብር ቦታዎችን በአግባቡ ማልማትና ካቴድራሉን አካባቢውን በመሰረተ ልማት ማስተሳሰር፣ አረንጓዴ ልማት፣ በትምህርት በጤና የአካባቢው ማህበረሰብ የሚያገለግል ፕሮጀክት ያካተተ እንደሆነ ማከለው ገልጸዋል። ፕላኑ የቦታ አቀማመጥን በማሻሻል ተነባቢ በይዞት አጠቃቀም የሚተገበር መሆኑን በውይይቱ የገለጹ ሲሆን ከወንዝ ዳርቻ ልማት ፕሮጀክትና የከተማውን መዋቅራዊ ፕላን ጋር ተቀናጅቶ የተሰናዳ መሆኑንም ገልጸዋል። የደብሩ አስተዳዳሪ መልአከ ጽዮን ቀሲስ በቀለ ተሰማ የቦታው አጠቃቀም በሀገረ ስብከቱ ባለሙያዎች ተገምግሞ በሀገረ ስብከቱ ሊቀ ጳጳስ በብፁዕ አቡነ ያቆስ ወደ ተግባር እንዲገባ ፍቃድ የተገኘ መሆኑን ገልጸው የተዘበራረቀው የቤተክርስቲያን ይዞታ በጥናት በተለየ በተደራጀ መልኩ ከከተማው መዋቅራዊ ፕላን ጋር በማጣጣም ይዞታውን በአግባቡ እንድትጠቀም የሚያስችል መሆኑን ገልጸው ፕላኑ ለአንድ አመት በፈጀ ዝግጅት የተጠናቀቀ መሆኑንም ገልጸዋል። በቀለ ለማሰማም ምእመናን በትብብር በባለቤትነት መንፈስ ፕላኑን ተግባራዊ ለማድረግ ቤተክርስቲያን ያዘጋጀችውን ፕሮጀክት መደገፍ እንደሚገባቸውም ገልጸዋል። ምእመናን በእውቀታቸው በጊዜያቸውና ና በገንዘባቸው ትብብር እንዲያደርጉ ጥሪም ቀርቦላቸዋል። በውይይቱ የልማት ሀብት አስተዳደር አሰባሰብ ና አተገባበር ዘላቂ የልማት ፕሮጀክት በሚል ተገል በሚል ገለጻ ተደርጎ ውይይትም ተደርጎበታል። በአዲስ አበባ ሀገረ ስብከት በቦሌ ክፍለ ከተማ ቤተ ክህነት ጽሕፈት ቤት በገርጃ አካባቢ የሚገኘው የቦሬ ደብረ ገነት ቅዱስ ጊዮርጊስ ና ቅዱስ ገብርኤል ካቴድራል በ1969 አመ ምረት የተመሰረተ ደብር ነው ሲሉ አክለውም ተናግረዋል። የሐሳ ደብረ ሰላም ቅድስስላሴ ካተድራር ለሁለት አስር ዓመታት ያስተዳደሩ መላከ ሰላም ሠርፀ ድንግል አባተ ከዚህ ዓለም ድካማርፋቸው ተሰማ። ተጨማሪ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሲዳማ ሀገረ ስብከት በሀዋሳ ከተማ ዙሪያ ወረዳ ቤተ ክህነት የሀዋሳ ደብረ ሳሌም ቅድስት ስላሴ ካቴድራል አስተዳዳሪ የነበሩት መልአከ ሰላም ቀሲስ ሠርፀ ድንግል አባተ የካቴድራሉ መስራች ና ለ12 ዓመታት ያስተዳደሩ ድንቅ አገልጋይ ከዚህ ዓለም ድካም አርፈዋል። መልአከ ሰላም ሠርፀ ድንግል አባተ ከአባታቸው ከአቶ አባተ ኃይሉ ና ከናታቸው ከወይዘሮ አስተር ሰለሞን በቀድሞ ስሙ በሰላሌ አውራጃ በመራቤቴ የወረዳ ልዩ ስሙ ደብረ ድንግል ማርያም በምትባል ቦታ በ1932 ዓ ምት ተወልደዋል። እድሜያቸው ለትምህርት እንደደረሰ በዚያው በደብረ ድንግል ማርያም ከመምህር አለቃ እሸቱ እስከ ዳዊት ድረስም ተምረዋል። በመቀጠልም በጁሮ ወረዳ ትርፉ ማርያም በምትባል ቦታ ስርዓተ ቅዳሴ ተምረው ሲጨርሱ በኦራይሉ ዲማ ጊዮርጊስ በተባለ ቦታ ከአለቃ ተስፋዬ ጋር በተለያዩ የቤተክርስቲያን ትምህርቶችም ተምረዋል። ከዚህ ወዲያም ጎንደር ሂደው ሲማሩ ቆይተው በ1951 ዓ ም ከአለቃ እዝራ ጋር ወደ ኋሳ መጥተው ሳለ አለቃ እዝራ ወደ ዲላ ከተማ ሲሄዱ መልአከ ሰላም ሠርፀ ድንግል አባተ ራሳ እንዳርገቸው መሳይ ጋር በመቀ ለመቀጠር የእርሻ መሬት ኃላፊ ሆኖ እየሰሩ እያለ ከስራቸው በተጨማሪ በብፁዕ አባታችን አቡነ ጢሞቴዎስ መልካም ፍቃድ በደብረ ምረት ቅዱስ ገብርኤል ገዳም ተቀጥሮ በዲቁና በቅስና ና በመግነት እያገለገሉ ሳለ በ1962 ዓ ም ከወይዘሮ ጠጅቱ ታደሰ ጋር ትዳር መስርተው እስከ 1970 ዓ ም ድረስ በደብረ ምረት ቅዱስ ገብርኤል ገዳምም አገልግለዋል ከዚህም በ1971 ዓ ም የደብረ ሰላም ቅዱስ ሥላሴ ቤተ ክርስቲያን ሲመሰረት ጀምሮ በ1987 ዓ ም ድረስ በቅስናና በተለያዩ አገልግሎቶች ሲያገለ ሲያገለግሉ ቆይተው በብፁ አባታችን አቡነ በርተለሚሮስ መልካም ፈቃድ በ1988 ዓ ም የሐዋሳ ደብረ ሳሌም ቅድስ ሥላሴ ቤተ ክርስቲያን ደብረ ሰላም ቅድስ ሥላሴ ተብሎ ሲሰይም እርሳቸው መልአከ ሰላም ሠርፀ ድንግል አባተ በሚል ማድረግ ስም ተሰጥቷቸው የደብሩ አስተዳዳሪ ሆነውም ተመድበዋል። ከዚያም ከአቶ ሀረጋዊውን ገብረ ማርያምና ከስራ ባለሎቻቸው ጋር በመሆን የካቴድራሉን መሬት ከተለያዩ ከመንግስት አካላት ጋር በመነጋገር ና በመመካከር ይዞታውንም አስከብረው ኑረዋል። ከዚያም በመቀጠል የደብሩ አንደኛ ደረጃ ትምህርት ቤት ጠናክሮ እንዲቀ ከፍተኛ ጥረትም አድርገዋል። ከዚህም በመቀጠል የካቴድራሉ ህንፃ የመሰረት ድንጋይ በማስቀመጥ ካቴድራሉ ተመርቆ አገልግሎት እስከሚሰጥ ድረስ ከፍተኛ አስተዋጽኦም አበርክተዋል። እንዲሁም በግቢ ውስጥ ያሉ ጸበለ ቤቶች በሚገባ እንዲገነባም አስደርገዋል። በመጨረሻም ከ1999 ዓመተ ምህረት ጀምሮ በገቢ ማሰባሰብ ስራ ተመድበው ህይወታቸው እስካለፈችበት እስካሁኑ ሰዓት ድረስ በቅንነትና በታማኝነትና ቤተክርስቲያናቸውንም አገልግለዋል። በመጨረሻም ከ1999 ዓመተ ምህረት ጀምሮ በገቢ ማሰባሰብ ስራ ተመድበው ህይወታቸው እስካለፈችበት እስካሁን ሰዓት ድረስ በቅንነትና በታማኝነት እናት ቤተክርስቲያናቸውንም አገልግለዋል። የዳቶ ደብረ ጽዮን ቅዱስ ኪዳነ ምሕረት ቤተክርስቲያን ስትመሰረ ግንባር ቀደም በመሆን ከፍተኛ አስተዋጽኦም አድርገዋል። መልአከ ሠርፀ ድንግል አባተ የአምስት ወንዶች ልጆችና የአምስት ሴቶች ልጆች አባት ሲሆኑ ስምንት የልጅ ልጅም አይተው አርፈዋል። መልአከ ሰላም ሠርፀ ድንግል አባታ ባደረባቸው ምክንያት በህክምናና በጸበል ሲረዱ ቆይተው መስከረም 25 ቀን 2018 ዓ ም በተወለዱ በ87 ዓመታቸው ከ ዚህ ዓለም ድካም አርፈዋል። በስርዓተ ቅብራቸው ላይ ብፁዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ፣ የሀገረ ስብከቱ ስራ አስኪያጅ መጋቢ ጥበባት ቀሲስ ሞላልኝ መርጊያ፣ የሀገረ ስብከቱ የመምሪያው ኃላፊዎች፣ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንት ቤተ ክርስቲያን እንዲሁም ወዳጅ ዘመዶቻቸው በተገኙበት በአዋሳ ደብረ ሰላም ቅዱስ ሥላሴ ካቴድራል ተፈጽሟል። ይሄ ካባዶ ደብረ እልልና ቅድስት አርሴማ ቤተ ክርስቲያን ታላቅ መንፈሳዊ ጉባኤ ማዘጋጀታቸውን ገለጹ። እንደሚከተለው ይቀርባል። በመርሃ ግብሩ ላይም ብፁዕ አቡነ ራያቆሴ አዲስ አበባ ና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ፣ የአዲስ አበባ ሀገረ ስብከት አድባራትና ገዳማት አስተዳዳሪዎች፣ ሰባኪ ወንጌላያን ሊቀ ሊቃውንት ስሙር አላምራው፣ መጋቢ ሀዲስ ሸቱ አለማየሁ፣ እሳነ ክርስቶስ ጳውሎስ መላከ ሰላም፣ ሌሎችም እንዲሁም ከዘማሪያን ዘማሪ ዲያቆን ቴዎድሮስ ዮሴፍ፣ ዘማሪ ዲያቆን አቤር መክበብ፣ ዘማሪ ፍሬዘር ደሳላይ፣ ዘማሪ ሲስተር ህይወት፣ ሌሎችም የሰንበት ትምህርት ዘማሪያን፣ በርካታ ቲክቶከሮችና እንዲሁም ምእመናን ወምእመናት እንደሚገኝበትም ገልጸዋል። ስለሆነም የተከበራችሁ የኢትዮጵያ ኦርቶዶክስ ተዋህዶ ሁለት ተከታዮች የሆናችሁ ሉ መስከረማያ 28 ቀን 2018 ዓ.ም ተመረጀ ጀምሮ እስከ ጥቅምት 22018 2018 ዓ.ም ድረስ በሰዓቱ በመገኘት የበለከቱ ተካፋይ እንድትሆኑ የካባዶ ቅዱስ አርሲ ቤተክርስቲያን አስተዳዳሪ ጥሪም አቀርበዋል። የቤቶችና ህንጻዎች አስተዳደርና ለማድረግ ድርጅት ዋና መስሪያ ቤት እድሳት መጀመሩን ተገለጸ። ተጨማሪ ያለ በእድሳት ማስጀመሪያ መረሃ ግብር ላይ ብፁ አቡነ ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያናዊ የተራድኦ ኮሚሽንና የቤቶችና ህንፃዎች አስተዳደር ልማት የበላይ ኃላፊ ሊቀ ስዩማን እስክንድር ገብረ ክርስቶስ የቤቶችና ህንፃዎች አስተዳደር ልማት ድርጅት ዋና ስራ አስኪያጅና ምክትል ስራ አስኪያጆችም ተገኝተውበታል። እድሳት ማድረግ ያስፈለገበት ምክንያት ህንፃው ብዙ ዓመታት አገልግሎት የሰጠ መሆኑን እርጅና ስለተጎዳ እድሳቱን በማከናወን የተገልጋይ ቅርብ ቅርብና ምቹ በማድረግ ፈጣን አገልግሎት ለመስጠትና ዘመኑን የዋጀ የተፋጠነ አገልግሎት ለማበረከት ለውጥ ያለመሆኑና ድሳቶቹን በአንድ ወር ውስጥ ለውጥ ለማጠናቀቅ መታቀዱን በስነ ስርዓትም ተገልጿል። የቤቶችና ህንፃዎች አስተዳደር ና ልማት ድርጅት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ያሉ ቤቶችና ህንጻዎችን ያስተዳድራል። እንዲሁም የልማት ስራዎችን ያከናውናል። ይህም ተቋሚ ቤተክርስቲያን ንብረት የመጠበቅ የማሳደግ ና የማልማት ኃላፊነት አለበት። በተጨማሪም ለቤተ ክርስቲያን አገልግሎት የሚውሉ ህንጻዎችም ይገነባል ሲሉም ተናግረዋል። ተማሪዎች የሀገራችሁንና የህዝባችሁን አደራ ለመወጣት እውቀትን ገንዘብ ማድረግ አለባችሁ ሲሉ ብፁዕ አቡነ ዮሴ ዩኒሴፍ ተናገሩ። እንደሚከተለው ይቀርባል። የሐዋሳ ደብረ ምረ ቅዱስ ገብርኤል ገዳም በሀገር አቀፍ ከፍተኛ ውጤት ላስመዘገቡ የ12ተኛ ክፍል 68 ተማሪዎች የተማሪ ወላጅ ና የትምህርት ቤቱ ማህበረሰብ የእንኳን ደስ አላችሁ መርሃ ግብር ማካሄዱን ማህበረ ቅዱሳን የሐዋሳ ማዕከል ገልጿል። ብጹዕ አቡነ ዮሴፍ የሲዳማ ሀገረ ስብከት ሊቀ ጳጳስ ና የሐዋሳ ታቦር ፍሎጥ በመንፈሳዊ ኮሌጅ የበላይ ኃላፊ የሰዎችን ችግር ለመፍታት የሚችለውን የእውቀት ቁፍ ለትውልድ የሚሰጡ እንደ ሀዋርያት የተማሩ ናቸው። ይህም በብዙ ችግር ውስጥ ያሉ የህብረተሰብ ክፍል ችግር መቀፍ ካልተቻለ እዳን እንጂ እውቀት አይደለም፣ በማለት በመርሃ ግብሩ ላይ የተናገሩ ሲሆን አክለውም ተማሪዎቹ ለወደፊት የሀገራችሁንና የህዝባችሁን አደራ ለመውጣት የሚያስችሉ እውቀት ገንዘብ እንድታደርጉ ሲሉ አሳስበው ለተመዘገበው መልካም ውጤት የቦርድ አባላትን የገዳሙና የትምህርት ቤቱን አስተዳደርም አክለውም አመስግነዋል። ትምህርት ቤቱ በውጤት ብቻ ሳይሆን በስነ ምግባር የታነጸ ተማሪን የሚያፈራ መሆኑ ያስታወሱት የሀዋሳ ከተማ ትምህርት መምሪያ ኃላፊ ዶክተር ብርሃኑ ደሳ ላይ ሲሆኑ ተማሪዎች ወደሚሄዱበት ከፍተኛ ትምህርት ተቋም ልክ እንደዚህ የተሻለ ውጤት እንዲያስመዘግቡም አሳስበዋል። 2017 ዓመተ ምሕረት ትምህርት ቤቱ በክልልና በሀገር አቀፍ ፈተናዎች የተፈተኑ የስድስት የስምንትና የአስራ ሁለተኛ ክፍል ሁሉንም ተማሪዎች ያለፉ ሲሆን የአስራ ሁለተኛ ክፍል ማጠቃለያ ፈተና ውጤት በማምጣትና በሀገር አቀፍ ደረጃ ከሀምሳ ትምህርት ቤቶች አንደኛ መሆን መቻሉን የትምህርት ቤቱ የሁለተኛ ደረጃ ትምህርት ቤት ርዕሰ መምህር የሆኑት መምህር ጽዮን ባደገም ተናግረዋል። ብፁዕነታቸውን ጨምሮ መላከ ጸሐይ ቆሞስ አባ ኪዳነ ማርያም አንዱ ዓለም፣ የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም አስተዳደሪ፣ ዶክተር ብርሃኑ ደሳለኝ የከተማው ትምህርት መምሪያ ኃላፊ፣ የትምህርት ቤቱ ማህበረሰብና ሌሎች እንግዶች በተገኙበት መርሃ ግብሩ ላይ ለትምህርት አስተዳደር እና ለባለድርሻ አካላት እንዲሁም ከፍተኛ ውጤት ላስመዘገቡ ተማሪዎች የእውቅና ሽልማትም ተበርክቶላቸዋል። መስከረም ሃያ ስምንት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ከንቁ ሚዲያ ያደረስላችሁ ዜናዎችን ይመስሉ ነበረ። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያለን እኛ ተሰናበት ናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር